ተከትሎ የተለያዩ የድጋፍ መግለጫዎች ከመላው ኢትዮጵያና ከተለያዩ ዓለማት ተዥጎድጉደው ነበር። የተለያዩ የህብረተሰብ ክፍሎች የመንግሥት ግልበጣ ሙከራው በመክሸፉ ድጋፋቸውን መስጠታቸውን አስመልክቶ የመንግሥት ልሳን የሆነው አዲስ ዘመን ሰፊ ሽፋን ሰጥቶታል። ሴራው በመክሸፉ የአዲስ አበባ ሕዝብ ግንቦት 12 ቀን 981 ዓ ም ደስታውን በሕዝባዊ ሰልፍ ይገልጻል ሲል ዘመን አስነበበ በአስመራ ተመሳሳይ የድጋፍ ሕዝባዊ ሰልፍ ግንቦት 11 ቀን 981 ዓ ም መደረጉን ጋዜጣው ደጋግሞ ዘግቧል። ግንቦት 11 ቀን 1981 ዓ ም በተለያዩ አገሮች የሚገኙ የኢትዮጵያ ኮሚኒቲ አባላት ደስታቸውን መግለጻቸውን ግንቦት 13 ቀን 1981 ዓ ም የአዲስ አበባ ህዝብ ከፍተኛ ሕዝባዊ የድጋፍ ሰልፍ እንዳደረገ የተለያዩ የህብረተሰብ ክፍሎች የሰዓረ መንግሥት ሙከራው በመክሸፉ የተሰማቸውን ደስታ መግለጻቸውን እስከ ግንቦት 19 ቀን ቀጥለዋል። የድጋፍ ስብሰባዎችም ተጠናክረው ቀጥለዋል። ለፓርቲያቸውና ለመንግስታቸው ያላቸውን ታማኝነትም የተለያዩ የህብረተሰብ ክፍሎች አስታውቀዋል። እስከ ግንቦት 20 ቀን 981 ዓ ም ያለማቋረጥ የዘለቀው የድጋፍ ስብሰባና መግለጫ ወይም መልእክት ጥቂት ጋብ ያለ መሰለ። ፕሬዚደንት መንግሥቱም ሕዝቡ የሰዒረ መንግሥት ሙከራው በመክሸፉ የተሰማውን ደስታ በመግለጡ የተሰማቸውን ደስታ በረዥም ዲስኩር አሰሙ። ሴራው በመክሸፉ የልዩ ልዩ አገር መሪዎች ደስታቸውን እንደገለጡ ገለጡ። ከእነዚህም መካከል የግብፁ ፕሬዚደንት ሆስኒ ሙባረክ የተቃጣው ሴራ በመክሸፉ የተሰማቸውን ደስታ ገለጹ። የሰሜን ኮሪያ ፕሬዝዳንት ኪም ኤልሶንግ ሴረኞች ድባቅ መመታታቸው ትክክል ነው፣ በዚህም የጓድ መንግሥቱ ሰራዊት ያደረገውን ድርጊት አድንቀው ደስታቸውን ገለጡ። የጅቡቲው መሪ ሐሰን ጉሌድ ኦብቲዶን የተደረገው ሴራ በመክሸፉ ኩራት እንደተሰማቸው፣ በአፋጣኝም ይህን እርምጃ የወሰዱት ላይ ቅጣት እንዲተላለፍ ገልጸው ደስታቸውን አወሱ። የሊቢያው መሪ ሙአመር ጋዳፊ እርሳቸውም እንዲህ ዐይነት ድርጊት የፈጸሙት ሰዎች የማያዳግም ቅጣት እንዲሰጣቸው ገልጸው ደስታቸውን በማውሳት ለፕሬዝደንቱ መልእክት ላኩ። ሴረኞቹ በቁጥጥር ስር ከዋሉ በኋላ በሰዒረ መንግሥቱ አልተሳተፍንም ነበር፣ በመደበኛ ሥራዬ ላይ ቆይቼ ስወጣ ታሰርኩኝ ብለው ቃል በመስጠታቸው ብርጋዴር ጀነራል ገሰሰ ፊዳ፣ ብርጋዴር ጀነራል ኃይለ ሚካኤል ብሩና፣ ብርጋዴር ጀነራል አድማሱ ገብርሃና በነጻ ተለቀቁ። ፕሬዚደንት መንግሥቱ ግንቦት 29 ቀን 981 ዓ ም ጋዜጣዊ መግለጫ ሰጡ። ከውጭና ከአገር ውስጥ ጋዜጠኞች ለቀረቡላቸው ጥያቄዎችም ምላሽ ሰጡ። እንደ 1953 ዓ.ም አዲስ ዘመን ዘገባ ከሆነ የኢትዮጵያ ሕዝብ መፈንቅለ መንግሥት ሲከሽፍ ደስታውን በድጋፍ ሰልፍ መግለጡ ያለና የነበረ ነው። የሐረር የጋሞጎፋ፣ የጎጃም ጠቅላይ ግዛትና በብዙ አውራጃ የሚገኝ ሕዝብ ከታህሳስ አምስት እስከ ስምንት ቀን 1953 ዓ.ም ጥቂት ከሃዲዎች አስነስተውት የነበረው የጸጥታ መታወክና መንግስትን የማፍረስ ሴራ በመክሸፉ የተሰማቸውን ደስታ ለመግለጽ ደማቅ ሰልፍ ማድረጋቸውን አዲስ ዘመን ከግንቦት 11 እስከ 29 ቀን 1981 ዓ ም በፊትና በውስጥ ገጹ የዜና ሽፋን ሰጥቶታል። ግንቦት 8 ቀን 1981 ዓ ም የተደረገው መፈንቅለ መንግሥት እንደከሸፈ የተደረጉ መግለጫዎች እጅግ በርካታ ናቸው። የተደረጉ ሰልፎችም ለቁጥር የሚታክቱ ናቸው። ከተለያዩ የዓለም ክፍል ለፕሬዚደንት መንግሥቱ የደረሱትም መግለጫዎች ብዙ ናቸው። የሚገርመው ግን እነዚህ ሁሉ መግለጫ፣ ሰልፍ ያደረጉ ሰዎች ድርጊቱ ተፈጽሞ ቢሆን ኖሮ የድጋፍ መግለጫ ነበር የሚያደርጉት ማለት ነው ብለን የምንጠይቅ አዎ ነው መልሱ። ሰውኛ ባህሪያችን እንዲያ ነው፣ ወደ ሆነው መገልበጥ፣ ወደ መጣው መሄድ። ይሄ ብቻ ነው መልሳችን። ለማንኛውም ግን የግንቦት ስምንት 1981 መፈንቅለ መንግሥት ታሪኮች ብዙ ያልተነገሩ ብዙም የተደበቁ ነገሮች አሉት። ወደፊት በስፋት እንመለስበታለን። ለአሁኑ ግን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን።